ሰላም ሰላም፣ የኢትዮጵያ ቤተሰቦቼ እንዴት ናችሁ? ዛሬ ደግሞ እዚህ ቪዲዮ ላይ እንደምታዩት ጎመን በስጋ ይዤላችሁ መጥቻለሁ። ቀጥታ ወደ አሰራሩ እንሄዳለን። የጋለ ድስት ላይ ስጋዬን አደረግኩ። የበሬ ስጋን የተጠቀምኩት አጥንት ማለት ነው። በጣም ጮማ ያለው እንደዚህ በምታዩት መልኩ አጥንቱ ደግሞ በደንብ ጥብስ ካለልኝ በኋላ ስጋውን የጨመርኩት ማለት ነው። በጣም የሚጣፍጥ ቆንጆ የጎመን አሰራር ነው። ቀላል ነው፣ ሰርታችሁ ሞክሩት። በምታዩት መልኩ ስጋይንም ጨምሬ አብሬ በደንብ ጥብስ አደርጓለሁ ማለት ነው። ጮማው ራሱ ስለሚቀልጥ ዘይት ምንም ሳልጨምር በራሱ ነው የምጠብሰው። ከዛ በመቀጠል ሽንኩርትና ሳለሪ ነው የተጠቀምኩት ማለት ነው። እሱንም እጨምርና አብረን በደንብ አድርገን እንጠብሰዋለን ማለት ነው። ይኸው እንደዚህ በምታዩት መልኩ እንደዚሁ ራሱ ቃሪያ ቅቤ ምናምን አርጋችሁ መብላት ይቻላል ግን እኛ እንቀጥላለን ማለት ነው። እዚህ ጋር የተጠቀምኩት ነጭ ሽንኩርት የተፈጨ ነጭ ሽንኩርት፣ ጨው፣ የሲዝኒንግ ጨው፣ ቆንዶ በርበሬ፣ ኮረሪማ ነው የተጠቀምኩት ማለት ነው። በምታዩት መልኩ እሱንም በደንብ አድርገን እንቀላቅልና ጎመናችንን እኔ ኬል ነው የተጠቀምኩት። ኬል በጣም ነው የሚጣፍጠው በስጋ አድርገን ስንሰራው፣ ከኖርማል ከተለመደው ጎመን እኔ ኬል እመርጣለሁኝ ለፍሌቨር። በምታዩት መልኩ ቀንጥሼ አጥቤ ያዘጋጀሁትን እንደዚህ እንጨምራለን ማለት ነው። በቃ ከዛ ማብሰል ነው በምታዩት መልኩ። ጐመን በስጋችን ደርሷል። ቃሪያችንን እንጨምራለን። እጅግ በጣም ነው የሚጣፍጠው። ሰርታችሁ ሞክሩት። ለቤት አዲስ የሆናችሁ ከወደዳችሁት፣ ሰብስክራይብ ማድረግ እንዳትረሱ። ቅቤ ጨምሬ ያለው እዚህ ጋ በቃ አሁን ሬዲ ነው ማለት ነው። በምታዩት መልኩ ይኸው ለመብላት እናዘጋጀዋለን፣ ማለት ነው። እጅግ በጣም ቆንጆ ነበር። እየሰራችሁ ሞክሩት። ከወደዳችሁት ላይክ፣ ሼር፣ ኮሜንት ማድረግ እንዳትረሱ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቪዲዮ ስላያችሁት አመሰግናለሁ። ባይ ባይ። መልካም ቀን፣ መልካም ምሽት